ባለፉት 15 አመታት፣ ግንቦት 8 1981 ተሞክሮ የከሸፈውን የመፈንቅለ መንግስት ሙከራ በተመለከተ የተለያዩ መጽሐፍት ሲጻፉ ነበር። በመጽሐፎቹ የቀረበው ታሪክ በአብዛኛው ተቀራራቢ ቢሆንም በአንዳንዱ ጉዳዮች ላይ ግን የተራራቀ ነው። ጸሐፍቱና በጊዜው የኢትዮጵያ ሰራዊት አባላት የነበሩት ከፍተኛ መኮንኖች በአንድ ነገር ይስማማሉ፣ እርሱም የመፈንቅለ መንግስቱ ሐሳብ አመንጪና ዋነኛ ጠንሳሽ በፊት የኢትዮጵያ አየር ኃይል አዛዥ የነበሩትና በ1979 እስከ 1981 የኢንዱስትሪ ሚኒስትር ሆነው የሰሩት ሜጀር ጀነራል ፋንታ በላይ ስለመሆናቸው ነው። የያኔው የኢትዮጵያ መንግሥት መሪ ኮሎኔል መንግሥቱ ኃይለ ማርያምም በመጽሐፋቸው ይህንኑ አረጋግጠዋል። የያኔው የመፈንቅለ መንግሥት ሙከራ 36 ዓመት ይሆነዋል እኛም በዚህ ተረጋችን ጀነራል ፋንታ በላይን እንደ ማጥንጠነኛ አድርገን መፈንቅለ መንግስቱን እንዘክረዋለን። ጀነራል ፋንታ በላይ መፈንቅለ መንግስቱን የጠነሰሱት በ1977 ዓ ም ክረምት ላይ በተካሄደው ዘመቻ ባህረ ነጋሽ ወቅት እንደሆነ በሰጡት የምርመራ ቃል አረጋግጠዋል። ዘመቻው ምዕራባውያን የኤርትራ አውራጃ ከሻቢያ ወይም ኢፒኤልፍ ነፃ የማውጣት ዓላማ ነበረው። በዘመቻው የኢትዮጵያ ጦር ድል ቢቀዳጅም የተከፈለው መስዋዕትነት ከተጠበቀው በላይ ሆኖ ተገኘ። በብዙ ሺህ የሚቆጠሩ ወጣቶች ወይም በተለይም በአንደኛው የብሔራዊ ውትድርና አገልግሎት ፕሮግራም የዘመቱ አለቁ። የዚህ አሳዛኝ ትራጀዲ መንስኤ ኮሎኔል መንግስቱ ኃይለማርያም በሀገራቸው የጦር መኮንኖች የተወጠነውን የዘመቻ ስትራቴጂ በመግፋት ከሶቪየት ኅብረት አማካሪዎቻቸው የተሰጣቸውን እቅድ መተግበራቸው እንደሆነ በዘመኑ የኢትዮጵያ ጦር መሪዎች አቋም ተወስዶበታል። በወቅቱ የኢትዮጵያ አየር ኃይል ዋና አዛዥ የነበሩት ሜጀር ጀኔራል ፋንታ በላይ የዘመቻ ባሕረ ነጋሽን ውጤት ሲሰሙ ይህ ሰውዬ ዘወትር እኛን የገፋን የአገራችንን ወጣቶች እንደማገዶ እንጨት የሚቆጥሩትን የሶቪየት አማካሪዎችን ሐሳብ የሚተገብረው ለምንድን ነው? በዚህ ዐይነትስ እስከ መቼ ልንዘልቅ ነው? እያሉ ማሰላሰል ጀመሩ። ብዙ አውጥተው ካወረዱ በኋላ መፍትሄው ሰውየውን ማስወገድ ብቻ እንደሆነ አመኑ። ለዚህም አይነተኛው ዘዴ በከፍተኛ መኮንኖች የሚመራ መፈንቅለ መንግሥት ነው ከሚል መደምደሚያ ላይ ደረሱ። ጀነራል ፋንታ የኩዴታውን ሐሳብ በጸነሱበት ማግስት ሦስት ከፍተኛ መኮንኖቹን በጉዳዩ ላይ በማወያየት ስምምነታቸውን አገኙ። እነርሱም ሜጀር ጀነራል ምረድ ንጉሴ የጦር ኃይሎች ጠቅላይ ኢታ ማዦር ሹም፣ ሜጀር ጀነራል ደምሴ ቡልቶ የሁለተኛው አብዮታዊ ሰራዊት ዋና አዛዥና ሜጀር ጀነራል አበራ አበበ በሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ ነበሩ። አራቱ ጀነራሎች እቅዳቸውን ለተወሰነ ጊዜ በሚስጢር ይዘውት ቆዩ። ይሁንና ሁለቱ አደገኛ ኃይሎች ሚስጥሩን አገኙት። እነርሱም ኬጂቢ የተሰኘው የሶቪየት ህብረት የስለላ ተቋምና የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ ናቸው። ለኮሎኔል ተስፋዬ ሚስጥሩን የነገሩት ጀኔራሎቹ ራሳቸው ናቸው። ይህም በጀኔራል ፋንታ የምርመራ ቃል ተረጋግጧል። እነ ጀኔራል ፋንታ ለደህንነት ሚኒስትሩ የነገሩት ነገር ለሶቪየት ኬጂቢ እንደሚደርሰው አያውቁትም ነበር ለማለት ይከብዳል። ይሁንና ጀኔራሎቹ በወቅቱ ነገሩን የረሱት ይመስላል ወይንም ነገሩን አቃለው አይተውታል። ታዲያ ምታተኛው ኬጂቢ ሞስኮ ቁጭ ብሎ ያገኘውን ሚስጥር ሳያባክን ከከፍተኛ ትዕዛዝ ጋር አዲስ አበባ ለሚገኙት የሶቪየት አምባሳደር አስተላልፈው አምባሳደሩም በከፍተኛ ፍጥነት እየበረሩ ወደ ኮሎኔል መንግስቱ ኃይለማርያም ቢሮ ደረሱና ሚስጥሩን ነገሯቸው። ኮሎኔል መንግስቱ ከሶቪየቱ አምባሳደር የሰሙትን በመጠራጠር የደህንነት ሚኒስትሩን አስጠሩና ስለ ጉዳዩ የሚያውቁት ነገር እንዳለ ጠየቋቸው። ኮሎኔል ተስፋዬ በሰሙት ነገር ተደናገጡ። መላ ሰውነታቸው ተርበተበተ። ኮሎኔል መንግስቱ ዛሬ ላይ ቆመው እንደሚያስታውሱት ኮሎኔል ተስፋዬ መናገር አቅቷቸው ቡቡቡቡቡ አለ ይላሉ። ኮሎኔል ተስፋዬ ከኮሎኔል መንግስቱ ጥያቄ ከማምለጥ ያህል ይህንን ነገር አልሰማሁትም፣ ከዛሬ ጀምሮ በቅርበት እከታተለውና የምደርስበትን ውጤት እነግሮታለሁ አሉ። ኮሎኔል መንግስቱም በነገሩ ተስማምተው ተለያዩ። እስከዚያ ድረስ በመፈንቅለ መንግስቱ ደጋፊነት የሚታወቁት ኮሎኔል ተስፋዬ በመንጌ ፍጥጫ ና ምናልባትም በኬጂቢ ፍራቻ ወደ ተቃዋሚነት ተለወጡ። በዚህ መሠረት የደህንነት ሚኒስትሩ ጀኔራሎቹ በስልክ የሚነጋገሩትን እየጠለፉ ማዳመጥና በየጦር ክፍላቸው የሚያደርጉትን ሁሉ በአይነ ቁራኛ መከታተል ጀመሩ። ኮሎኔል መንግስቱም የኩዴታውን ምልክት ጎላ ብሎ ባይታያቸውም እንኳ እንዲያው ለምናልባቱ በሚል ጄኔራል ፋንታ በላይን ከአየር ኃይል አዛዥነታቸው አንስተው የኢንዱስትሪ ሚኒስትር አድርገው ሾሟቸው። ማክሰኞ ግንቦት 8 1981 የቁርጥ ቀን ሆነ። ጄኔራሎቹ በመጋረጃ ጀርባ ለአራት ዓመታት ሲያንከባልሉት የነበረውን የምፈንቅ ለመንግስት ሀሳብ በዚህ ቀን ወደ ድርጊት ሊቀይሩት ተነሱ። ኮሎኔል መንግስቱ ከሶቪየት አምባሳደር የሰሙትን በመጠራጠር በእለቱ ወደ ጀርመን ዲሞክራቲክ ሪፐብሊክ ምስራቅ ጀርመን በሚጓዙት ኮሎኔል መንግስቱ ኃይለማርያምን ማርያምን ከሸኙ በኋላ እኩለ ቀን ላይ በሀገር መከላከያ ሚኒስቴር ተገናኙ። በወቅቱ በአዲስ አበባ ይገኙ የነበሩትን ዋና ዋና የጦር መኮንኖች ሰበሰቡና ስለ መፈንቅለ መንግሥቱ ነገሯቸው። ከነዚያ ጀነራሎች በስተቀር በየትኛውም የስልጣን እርከን ላይ የነበረ የደርግ ሰው ስለ ስብሰባው ያወቀው ነገር አልነበረም። ይሁንና ከጥቂት ጊዜ ወዲህ የጀነራሎቹን ጉዳይ ስራይ ብሎ መከታተል የጀምረው የደህንነት ሚኒስትሩ ስብሰባውን የመፈንቅለ መንግሥት አድማ እንደሆነ ወዲያውኑ ነበር ያወቀው። ለዚህም የረዱት ሶስት ነገሮች ናቸው። አንደኛ ጀነራል መሬት ንጉሴ ኢታማዦር ሹሙ በጠዋቱ የፕሬዝዳንት መንግስቱን አሸኛኘት ፕሮግራም ላይ በመገኘት ሲኖርባቸው አልተገኙም። ሁለተኛ የመከላከያ ሚኒስትሩ ሜጀር ጀኔራል ኃይለ ጊዮርጊስ ሀብተ ማርያም በስብሰባው ቦታ አልነበሩም። በመሆኑም መከላከያ ሚኒስትሩ ያልተሳተፉበትን ስብሰባ የእርሳቸው እውቅና እንዳልነበረው ለደህንነት ሚኒስትሩ ታይቶታል። ሦስተኛ የኢንዱስትሪ ሚኒስትር የነበረው ጀኔራል ፋንታ በላይ በስብሰባው ላይ ተገኝቷል። በወቅቱ ሲቪል የነበረው ጀነራል ፋንታ በዚያ ቦታ መገኘቱ ለደህንነት ሚኒስትሩ አንድ ፍንጭ ሰጥቷል። የደህንነት ሚኒስትሩ እነዚህን ነገሮች ካገናዘበ በኋላ በቀጥታ ወደ ብሔራዊ ቤተ መንግስት በርረና የደረሰበትን ሁሉ የፕሬዚዳንቱ ልዩ ረዳት የነበሩትን ሻምበል መንግስቱ ገመቹ አስረዷቸው። ሁለቱ ሰዎች በነገሩ ላይ ለጥቂት ደቂቃዎች ከተማከሩ በኋላ የመከላከያ ሚኒስትሩ አስጠርቶ መጠየቅ እንደሚበጅ ከስምምነት ላይ ደረሱ። በዚሁ መሰረት ሚኒስትሩ ተጠርተው ሲጠየቁ ስለ ስብሰባው የሚያውቁት ነገር እንደሌለ ተናገሩ። ሁለቱ ሰዎችም ሻምበል መንግስቱና ኮሎኔል ተስፋዬ እርምጃ ከመወሰዳቸው በፊት ሚኒስትሩ ወደ መከላከያ ሚኒስቴር ሄደው ተሰብሳቢዎቹን ቢያነጋግሩ የተሻለ እንደሚሆን ሀሳብ አቀረቡ። ሚኒስትሩም ከአንዴም ሁለቴ መኪናቸውን ወደ መከላከያ ሚኒስቴር እየነዱ ተሰብሳቢዎቹን ለማነጋገር ሞከሩ። ይሁንና በሁለቱም ጊዜያት ከተሰብሳቢዎቹ ዘንድ ለመድረስ አልቻሉም። ይባስ ብሎም የመፈንቅለ መንግስቱ የዘመቻ መኮንን ተብሎ በተመደበው ጀነራል አበራ አበበ ተገደሉ። የጀነራል ኃይለ ጊዮርጊስ መከላከያ ሚኒስትሩ መገደል መፈንቅለ መንግስቱ ጥርጣሬ ብቻ እንዳልሆነ የሚያረጋግጥ ድርጊት ሆነ። በአንጻሩም መፈንቅለ መንግስቱን ለውድቀት ያበቃው ይኸው ድርጊት ሆኖ ተገኘ። ከዚህ ክስተት በኋላ ጀነራል አበራ ከቢሮ ውስጥ ለተሰበሰቡት ጀነራሎች አድራሻቸውን ሳያሳውቁ ከግቢው ወጥቶ ተሰወረ። ቤተመንግስቱን የሚጠብቀው የልዩ ጥበቃ ብርጌድም በተለምዶ አጠራር ቅልብ ጦር ይባል የነበረው ሳይታሰብ የመከላከያውን ግቢ በታንክና በብረት ለበስ ከበበው። ከአስመራ ጀኔራሎቹን እርዳት የተላከው የአየር ወለድ ጦርም መሪው ጀኔራል ቁምላቸው ደጀኔ ጥርት ያለ አመራር ስላልሰጡት በነመንግስቱ ገመቹና ተስፋዬ ወልደ ሥላሴ ተጠለፈ። ይህኔ መከላከያ ሚኒስቴር ነፍስ ግቢ ነፍስ ውጪ መድረክ ሆነ። ለጥበቃቸው አንድ ሻምበል ተጠባባቂ ጦር እንኳ ያላዘጋጁት ጀነራሎቹ ተዋከቡ። እዚያው ቡድን አበጅተው መጣላት ጀመሩ። የሕፃን እቅድ አውጥታችሁ እንድናንቡ ጫርቅ አደረጋችሁን ተባባሉ። የአድማው መሪ የሆነው የዋሉት ጀነራል መርዕድ ንጉሤ ግን ተስፋ ሳይቆርጡ እስከ ምሽት ድረስ እድላቸውን ሞከሩ። በተለይም ደብረዘይት ላይ የከተመው አየር ኃይል ጀቶቹን አንቀሳቅሶ በመከላከያ ሚኒስቴር ዙሪያ የተኮለኮሉትን ታንኮች እንዲደበድባቸው ብዙ ወተወቱ። ሆኖም ምንም ምላሽ አላገኙ። ከምሽቱ ሁለት ሰዓት አካባቢ ሁሉም ነገር ያበቃለት መሰለ። ለግማሽ ቀን ያህል መከላከያን ከበው የዋሉት የልዩ ጥበቃ ብርጌድ ኮማንዶዎች ወደ ግቢው መግባት ጀመሩ። በዋናው ህንፃ ላይ ወዳለው የሚኒስትሩ ቢሮ ሲደርሱ 12 ጀነራሎች ተቀምጠው በስጋት አይናቸውን ሲያቆለጨልጩ አገኟቸው። ሁሉንም አውጥተው በሻምበል መንግስቱ ገመቹ አስረክቧቸው። ሻምበል መንግስቱ የተያዙትን ሰዎች ትክ ብሎ ሲያይ አራት መኮንኖች ከጀነራሎቹ ቁጥር መጉደላቸውን አረጋገጠ። ኮማንዶዎቹም እያንዳንዱን ክፍል እየከፈታችሁ ፈትሹ የሚል ትእዛዝ ሰጠዋቸው። ኮማንዶዎቹም በተባሉት መሠረት ክፍሎቹን መፈተሽ ጀመሩ። ከዋናው ህንፃ ምዕራባዊ ጥግ አካባቢ ድው የሚል የተኩስ ድምፅ ሰሙ። ድምፁ ወደተሰማበት አቅጣጫ በዝግታ እያመሩ ሲጓዙም ድው የሚል ሌላ ድምፅ ተሰማ። በዚህም ጊዜ ወታደሮቹ ሁለት ረድፍ ሰርተው በጥንቃቄ እያዘገሙ ከቦታው ደረሱ። ሁለት ከፍተኛ ጀነራሎች ሽጉጣቸውን ጠጥተው ተገኙ። ሜጀር ጀነራል መርዕድ ንጉሴ የኢህድሪ የጦር ኃይሎች ጠቅላይ ኢታ ማዦር ሹም እና ሜጀር ጀነራል አማ ደስታ የኢሂድሪ አየር ኃይል ዋና አዛዥ፣ ግንቦት 8 1981 ከምሽቱ 5 ሰዓት የኢትዮጵያ ድምፅ ብሔራዊ አገልግሎት የአሁኑ የኢትዮጵያ ሬዲዮ እንዲህ የሚል ዜና አስተላለፈ። በጥቂት ካዲ ጀነራሎች የተካሄደው የመፈንቅለ መንግስት ሙከራም ሙሉ በሙሉ መክሸፉን የኢሕዲሪ የመንግስት ምክር ቤት ቃል አቀባይ አስታወቁ። በዚያች ምሽት ሁለት ጀነራል መኮንኖች የገቡበት ሳይታወቅ ጠፍተዋል። ከአስር ቀናት በኋላ ግን አንደኛው ጀነራል የነበረበት ቦታ በውስጥ አዋቂ ተደርሶበትና አዳኝ ጦር ተላከበት በሚል ጀነራሉ በጦር እንደተከበበ ሲያውቅ ጣሪያ ለጣሪያ እየሮጠ ለማምለጥ ሞከረ፣ ግን አልቻለም። ሰፈሩን በድርብርብ ክስ ያጠረው አዳኝ ጦር የጀኔራሉን የማምለጥ ዕድል አጨናገፈው። ጀኔራሉም ልክ እንደ ጓደኞቹ ወደቀ። ሜጀር ጀኔራል አበራ አበበ፣ የሀገር መከላከያ ሚኒስቴር የዘመቻ መምሪያ ኃላፊ። ይህ ከመሆኑ ከአንድ ሳምንት በፊት ሁለተኛው ጀኔራል በራሳቸው ፍላጎት ከተደበቁበት ቦታ ወጥተው ለመከላከያ ሚኒስቴር የጥበቃ ዘበዎች እጃቸውን ሰጥተዋል ጀነራል ፋንታ በላይ የቀድሞው የኢህድሪ አየር ኃይል ዋና አዛዥ በወቅቱ የኢንዱስትሪ ሚኒስትር ጀነራል ፋንታ ለሶስት ቀናት ያህል በኮንቴነር ውስጥ ተደብቀው መቆየታቸውን ገልጸዋል ጀነራሉ ለሶስት ቀናት ያለ ምግብና ውሃ መቆየታቸው ያስደነቀው የአዲስ አበባ ህዝብ በወቅቱ እንዲህ የሚል ስንኝ ተቋጥሮ ነበር። ፔፕሲ ኮላ ኮላው ከከተማው ጠፍቶ፣ ፋንታ ተገኘ አሉ በኮንቴነር ሞልቶ። በመፈንቅለ መንግስቱ ጦስ ከተያዙት ጀነራሎች መካከል ነገሩን ከውጥኑ ጀምሮ የሚያውቁት ጀነራል ፋንታ በላይ ብቻ ነበሩ። ይሁንና ምርመራው ሲደረግባቸው አጠቃላይ ነገሮችን ከመናገር ውጪ ዝርዝር የሆኑ ጉዳዮችን ከማውጋት ተቆጥበዋል። ጀነራል ፋንታ የተናገሩት አንድ ትልቅ ሚስጥር ቢሮ ቢኖር የደህንነት ሚኒስትሩ ከሃዲነት ነው። በማዕከላዊ ምርመራ ላነጋገሯቸው ኦፊሰሮች ሚኒስትሩ ከእናንተ ጋር ምን ብሎት ነበር? እኛም አምነነው በእርምጃችን ቀጠልንበት፣ በኋላም ግን ከዳን በማለት ገልጸዋል። ታዲያ የደህንነት ሚኒስትሩ ይህንን ሲሰሙ እጅግ በጣም በመደናገጣቸው መናገር ሁሉ አቅቷቸው እንደነበር በወቅቱ በቦታው የነበሩት መርማሪዎች አረጋግጠዋል። በመሆኑም ሚኒስትሩ በኮሎኔል መንግስቱ ኃይለማርያም ሳይቀደሙ ለመቅደም ተነሱ ጀኔራል ፋንታ ከሁለት ወር የእስር ቆይታ በኋላ ከነ ሚስጥራቸው ተገደሉ ሐምሌ 13 1981 ከቀኑ 6 ሰዓት ላይ የኢትዮጵያ ድምፅ ብሔራዊ አገልግሎት እንዲህ የሚል ዜና አስተላለፈ በግንቦት 8 1981 ተካሂዶ የከሸፈውን የመፈንቅለ መንግሥት ሙከራ ያቀናበሩት ከሃዲው ጄኔራል ፋንታ በላይ ጠባቂያቸውን በካራት የመተው ለማምለጥ ሲሞክሩ በሌሎች ዘቦች ተገደሉ የሚል ዜና ተሰራ። ግንቦት 8 1981። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም